መብታችን ተከብሮ መኖር አለበት። በነገራችን ላይ የትግራይ ክልል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 በትግራይ በትግሬ በትግሬ ሙስሊሞች ላይ ስለሚደርስ ግፍ አንድ ወንድማችን መሐመድ የሚባል መጽሐፍ ጽፏል። ህዳር 21 ይመረቃል። መጽሐፉን ተገይታችሁ ለማስመረቅ ሞክሩ። እንትሩን አስቀምጥላችኋለሁኝ። አጠቃላይ ኢትዮጵያ ውስጥ በጣም እየቀበጡ ያስቸገሩን የትግሬ የአማራና የጎራጌ ተወላጆች ናቸው። እነዚህ ናቸው እንግዲህ የአፄው መንፈስ የአፄው ዛር ያለቀቃቸው